ሰላም ለውላችሁ። እንግዲህ በእርግ ካንሰር ውስጥ የእብራ ማስተካከያ ሂደት፣ ይህ በእርግ ካንሰር ውስጥ የእብራ እድገት እንዴት እንደሚከናወን ነው። ስለዚህ ሊከሰቱ የሚችሉ የተለያዩ የቲሞር ቫስኩላራይዜሽን አይነቶች አሉ። በጣም ከተለመዱት መንገዶች አንዱን የቫስኩላራይዜሽን ወይም አንጂዮጄኔሲስ ተብሎ የሚጠራ ነገር ነው። አንጂዮ ጄኔሲስ ማለት አዲስ የደም ስር መፍጠር ማለት ነው። እብሩ ወይም ካንሰሩ የራሱን የደም ስር ማፍራት ችሎታ አለው። ስለዚህም በራሱ የደም ስር ወይም የደም ስር ማስተካከያ በመጠቀም ከአካል ደም እንዲያገኝ ያደርጋል። ይህ የእብሩ የደም ስር ማስተካከያ ተጽዕኖ ማፍራት የሚችለው ከሚስተላለፉት መንገዶች አንዱ ነው። የሌላው የደም ስር ማስተካከያ መንገድ ከቅርብ ያሉት የሳተ ቅፍ ዕቃዎች ደም በመውሰድ ነው። እንደ ጉንዳን ይጣበቃል እና ሁሉንም የደም አቅርቦት ይወስዳል። ምክንያቱም ደም ለመመገብና ለራሱ ማደግ እጅግ አስፈላጊ ነው። የደም ሥር ማስተካከያ የሚከናወነው ሌላ መንገድ የቀድሞ ያሉትን የደም ሥር በመበላሸት ወይም በኖረስ ከነሱ ደም በመውሰድ ነው። ከዚያ በሚከተለው ቴክኒክ ደም ሥሮችን እጅግ የሚፈሱ ያደርጋቸዋል። ደም ሥሮች ደምን ማይይዙ እና ደምን ማሸነፍ ማይችሉ ናቸው። በጣም የተቦረቦረ ወይም በጣም የሚያንጠባጥብ ያደርገዋል እና ወደ መደበኛው መዋክሮች መሄድ ያለበትን ሁሉንም የተመጣጠነ ምግብ ይወስዳል እና ስለዚህ እድገቱ ይከሰታል። ነገር ግን እነዚህ ቴክኒኮች ሁሉ በተወሰኑ ኬሞቴራፒ መድኃኒቶች በመጠቀም በቁጥጥር ሊውሉ ይችላሉ። እና እኛ እንደ አንቲአንጂዮጄኔሲስ መድኃኒቶች የሚባሉ የተወሰኑ መድኃኒቶች አሉ። እነዚህ በተለይ የደም ስሮችን እና አዲስ የደም ስሮች ፍጥረትን እና አንጂዮጄኔሲስን የሚመረቱ መድኃኒቶች ናቸው። እነዚህ ቤቫሲዙማብ ይባላሉ። እና ይህ በተለይ መድኃኒት ከሌሎች ኪሞተራፒ ክፎች ጋር በመጠቀም ይህን የደም ስሮች ፍጥረት ለመቆጣጠር ሊጠቀም ይችላል። አመሰግናለሁ።